እግዚአብሔርን እንደ ልጆቿ ነው የምታየው፣ ሄደን ማለት ነው። አሁን ሌሎቹ ሰዎች ደግሞ እንደ እህትና ወንድም ነው የሚያዩት።

የሃይሚች ልጅ አውቃታለሁ የሃይሚች ልጅ እኔም አውቃታለሁ ከብዙ ቦታ ትመጣለች አውቃታለሁ አዎ እንዲህ አሁን ተረጋጋሽ አይደለ እኔ ቅድም እኔ ቅድም የኔን ድንበር ምን ሁና ነው እኔ የምሳደባቸው አላልኩሽም የኔን ድንበር ማንም እኔ

ፈጣሪ ክርስቶስ ነው። ቪዲዮ ይህ ልጅ ነው ደሞ። እሱ እንደዚህ ሲከፍት ደሞ እኔ እዚህ ጋር የሆነ ነገር ተሰማኝና

ሳቀኝ ባርት ማለት ነው። ንከራቸው። እናተ አደማምጡ፣ ቆይ ንከራቸው። ልጅቷ እሱ ፊትለፊት ቆማለች፣ እሱ ደግሞ እየዘጋ እየከፈተ ጎንበስ ብሎ እያየ ነው።

አሁን ተረጋጋሽ። እናትህ መቼም አትረጋጋም። እሱ ደግሞ የሆነ ነገር ሲሆን ትል ጮህን ጮህን

ፎሎ ናቸው እንዳለ እስቲ አሳዩኝ፣ እንዴት እንደሚከፈት ይሄንን ነገር እኮ ማለት ነው፣ ኢንስታግራም ላይ አዎ

ማዚዬ ቅድም በጣም ተናጄ እኮ ነው እንዳወቀ ሰው በቁጥጥሩ አረገች ትላለች። የማንም ቅሌታም ስታስጠላ

ሰራችልኝ፣ ይሄው አዘነካው ሰራችልኝ ብሎ አለ። ሰራችልኝ ሃይሚዬ መጣለች። ሃይሚ መጣለች። ሃይሚ አይታለች። ደግሞ እኔ ጋ የምትመጪው ነው ነው ነው ነው

ቆይ ቆይ ቆይ ቆይ ልጆቹ፣ እንደዚህ ሄጄ ይህ ሌላ ቦታ አረጋጋለሁ። እግዚአብሔርን ኧረ ምንም ችግር የለም። እናንተ እናንተ ይህ ምን አሁንም ትጨነቅልሽ። እ እግዚአብሔርን አሁን ፈታ ካልሽ እግዚአብሔርን እኔ ያየሁሽ እኮ ነው፣ ግን ደግሞ በጣም በጣም እንደሚሰግናለን። አንቺ ራሱ ማረጋጋትሽ አንድ ነገር ነው።

ሰው የሚያስፈልገው ነገር ነው። የምትል ዝምብላ የታስብ ድራማ ነው። እኔ ብያለሁ እኮ እናንተ፣ ድራማውን እኮ ያበላሸችው ሰውት ይኮናት ድራማውን ያበላሸች ሶሲ ናት። ድራማውን ቀጥ አድርጋ ያበላሸች ሶሲ ናት። አንቺ ኦሲ ማለት ነው። ብሩኬ ላይ እደርሳለሁ ያለ እንደ ፌንጣ ይዘላል። እንደ ፌንጣ እኮ ነው የሚገርመኝ ነገር ማለት ነው። እውነት መስሎት ነው የምትናደደው።